ውስጣችሁ ሳይሆን ትዳር እንደቀላል ነገር ዘው ብላችሁን የገባችሁበት ትዳሩ እኛ ም ምን ሽም እናድርግ። በእግዚአብሔር ሆስፒታል ታማተኝታለች ከዚህ በላይ ሽም ልሆነ ነው እኮ። ተረጋጋ አብርሽ። ሰላም ሰላም፣ ጉድ ዩቲብ ቻናል የቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። አብርሃም የሩታን ቪዲዮ ካየ በኋላ ማለት ነው ወደ አዲስ አበባ ካልተመለስኩ ብሎ እንዳያችሁት አባቱንና ቢንያምን ሲያስቸግር ነበረ። የተፈጠሩትን ነገሮች እስቲ እንዴት ተነጋገርና አብረን እንቆያለን ማለት ነው። ቤተሰብ አባቱን እንዴት አድርጉ አድርጎ ለማለት መስማት የሚያደርገውን ጥረት አያቸው አይደለ? አብርሃም ሲፈጥርበት ትዕግስት ያለው ይሄን ትዕግስቱን እንግዲህ እኛ ወይ ስሙን ማስቀየር ነው ትግስቱ ብሎ አረ ወይኔ አረ ወይኔ። ቤተሰብ የጋሽዬን ንግግር የጋሽዬን ሁኔታ የጋሽዬን ረረድብን ማለት ሰ እግዚአብሔርን ባይን የመጣው በእውነት እኚህን የመሰሉ አባት፣ አብርሽ በእውነት በጣም በጣም በጣም በጣም ነው የጎዳካቸው። በጣም ይሄን የመሰለ ንግግር እየተናገሩ እኛ ኦዲየንሶች እንኳን አንጠግባቸውም። አንተ ከእጅ ያለ ወርቅ እንደ መዳብ ይቆጠራል ነው የሚባለው። አንድ ጠብ የሚል ነገር አልተናገሩም። በጣም የሚጠቅም ነገር ነው ሲናገሩ የነበረው። እንዲረጋጋስ ያደረጉት ነበረ። እሱ ያደረጋቸው ነገሮች ሁሉ ትክክል እንዳልነበሩ እያስረገጡ ሲነግሩት ነበር። ሩታን ላ ለመውቀስ ሲሞክር አንዳች ነገር እሷ ላይ የለም። አንዳች ስህተት አልተገኘም እሷ ላይ። ሁሉን ስታጠፋ ይኖርከው አንተ ነህ ብለውት ነበር ና በቃ ትግስት የለውም። ካሌድኮ ካሌድኩ ካሌድኩ ሰዓቱን ይቆጣጠራል ምናምን ልክ ለሩታ እንደተጨነካ አስመሰል። ካአሁን የት ነበርክ እስካሁን የት ነበርክ? ሩታን ቡታጅራ ስትመጣ ጥላት አዲስ አበባ ስትመጣ የት ነበርክ? ያኔ አእምሮህን የት ነው ማርስ ላይ ጥለው ነበረ ወይም ደግሞ ማርስ ላይ ልከከው ነበረ እንዴ? በዛ ላይ ደግሞ የአባትህን ንግግር እንኳን ለማዳመጥ ማለት ነው ፋታል ሰጣላቸው። እውነት እኔ ጋሽዬ በጣም ነው ያሳዘነኝ። ፈጣሪ እድሜና ጤናውን ያብዛሉት። እውነት እንዲህ የኔን የመሰሉ ወርቅ አባት በቃ ምንም እኮ በቃ እኔ ሊወጣላቸው አይችልም። እውነት እርር ነው ያሉት ከውስጣቸው። እንደገና እኛ ኦዲየንሶች በራሳችን ስናየ የነበሩትን ችግሮች ሁሉ እሳቸውም ተረድተውታል። እና ሩታኑ ላይ ለመውቀት ሲሞክር ነበረ። ስለ ሩታን ብዙ ነገር ስሰማ ነበር ብሎ ረፍ ዛሬ ደግሞ ማለት ነው። ከቀን ቀን ጉድ ነው እኮ አንተ የምታሰማለኛ። ሩታ ላይ ምን አግኝተህ ሩታ ላይ ምን ተነግሮ ምን ተሰምቶ? አሃ በግልክ በህልምክ ነው ያየከው? በህልምክ እሷን መጥቶ የወቀሰክሰው አለ? ሩታ እንዲያርጋኛልሽ ብሎ በህልም መጥቶ የወቀሰክሰው አለ? በጣም ትገርማለህ። ከአብሬሽ ስም ማጥፋት ዘመቻ አታካሄድሽ። ዛሬም ነገም ከተወቃሽነት የማትዘለው ዘለው አንተ ነህ። ሰይት ስታተራምስ ያለው አንተ፣ ልጅቷን ስታሳብድ ያለው አንተ፣ ልጅቷን የምታደርጋት በንግግር የማታምነው አንተ፣ ጥለህ የምትሮጠው አንተ፣ ሁሉ ነገር አንተ አንተ አንተ። ፈጣሪ ከአፍ ከሰው አፍ ያውጣ። ኩነት በጣም ወቀሳ በዝቶብካል። አብረሽ ተመለስ የሚሻልክ እሱ ነው ማለት ሰውም ላይ እንደዚህ ምላስ ሲበዛ ጥሩ አይደለም። እና ሩታን በምንም እንዳትወቅሳት ከዚህ በኋላ በምንም ማለት ነው። እንዴ ከኛ በላይ ምስክርነት የለም፣ ከጋሽዬ በላይ ምስክርነት የለም። ቤታቸው ቁጭ ብለው ያንተን ስራ ሁሉ ይከታተላሉ። የሚገርሙ አባት ናቸው። በጣም አይምሮ አላቸው። የሚደረገውን እያንዳንዱን ነገር ጠንቅቀው አይተውታል። እና የሚገርመው ሁለታችንም ጥፋተኛን እንደሞ እንዴት እንዴት ሆኖ ነው ሩታ ከአንተ ጋር ተደብላ ጥፋተኛ የምትሆነው? ምን ተገኝቶባት ሩታ ማለት በጣም በጣም የሚጨበጨብላት ትዳሯን ለማቆም መከራ አፈርድም የበላች እህታችን ነች። አንድ አመት በላይ ማለት ነው ትዳሯን ታግሳ ትለወጣለህ እያለችህ ሁሉን ነገር በሆዷ ችላ፣ መጨረሻ ሲገነፍል ነው እንደዚህ ሆነችው። ከአቅሟ በላይ ሲሆንባት ምንም እሷን ማለት ነው ደብለ ከራስህ ጋር ልታስተክካት አትሞክር እስቲ እኔ እኔ ነኝ ጥፋተኛ እኔ ነኝ ነውረኛ እኔ ነኝ ባለጌ ምን አለበት ራስን እኮ መውቀስ አንዳንድ ጊዜ ማለት ነው ብዙ መልካም ነገሮችን ያመጣል ራሳችን ስናጠፋ ለምን ድብስብስ አርገን ሌሎችን አብረን እንቀጣለን ማለት ነው እንዴ ጋሽያ ሩታ በጣም ቻይ ነች አሉ። በእውነት በጣም በጣም አይተውልናል፣ ጋሽዬ እግዚአብሔር እድሜና ጤና ይስጦት የሩታን በደል የሩታን መገፋት የሩታን ችግር ተረድተዋልና። አሁን ላይ ነው ወይ የሚታይክ? ታመምኩ ብላ ሆስፒታል ስትገባ ነው ወይ የሚታይክ የነበርክ እስከዛሬ ጥላ ስትመጣ አሉት። በቃ ለምን ቡታጀራ መጣ? ለምን መጣ? ልጇንና እሷን ትተህ ብቻዋን መከራዋን ሁሉ ነገር ሸክሟን እለዋል ያራግፈክ ለምን ተመለስኩ ወደ ቡታጅራ? ምንድን ነበረ አንድ ቀን? በነገራችን ላይ አድሯል እንዳረሱ ቤተሰቡ አንድ ቀን ቡታጅራ። ኤኒዌይስ ይሆን ሊያስፈጽም የሚፈልገው ጉዳይ ሊኖር ይችላል። ሌላ የተበላሸ ታሪክ ይሆናል። አብረሽ ጉዱ ካሳ ነው በነገራችን ላይ ቤተሰብዬ፣ የምሬ ነው። አሁንማ በቃ እኮ በአንተ እምነት አተናል እኛ በአንተ እምነት አተናል። ምንም መጨበጥ አትቻልም። አንተ ያዝነ ስንል የምትበተን ሰው ነክ እና እያንተ ነገር ትንሽ አጠያያቂ ነው። በዛ ላይ እሳቸው ሲያናግሩት ጋሽዬ ሲያናግሩት ሰው ሰከን ብሎ አንገደፍቶ ያዳምጣል። ምን አርግ ነው የምትለኝ ይባላል። አባት በዚህ ልክ አባትህን ታዋርዳለህ? የምሬኑ ነው አብርሃም። በጣም የሚያሳዝን ቪዲዮ ነው ዛሬ ተለቀቀው። በነገራችን ላይ እያንዳንዷን ነጥብ ማለት ነው ቤተሰብ ረጋ ብላችሁ ቪዲዮን ብትመለከቱ ማይጠበቅ ነው። እሳቸው ከልባቸው ሲናገሩ የነበረው አይታቸቸው እንደሆነ ሰውነታቸው ፍም ነው የመሰለው ፊታቸውላ። በዚህ እድሜያቸው እሳቸው ንዴት ሊታይባቸው አይገባም። ታውቃለ፣ የሰው ልጅ እድሜው በጨመረ ቁጥር ተዛማጅ የሆኑ ግፊት፣ ተዛማጅ የሆኑ ስኳር የመሳሰሉ ነገሮች ይከሰታሉ። በብስጭት ማለት ነው። አንተ ለአባትክ የደስታ ምንጭ መሆን ሲገባ ሐዘን ለዛም በትዳርግ እውነት ነው ተናግረዋል እሳቸው። ዝም ብላችሁ ቀድማችሁ ሮጣችሁ ገና በመረጋጋ እድሜያችሁ ታገቡና ከዛም ቡሩን ቡሩ ትላላችሁ። አሉ አዎ በቃ አብርሽ እንኳን እያየን ያለ ነው። እስቲ ለአባቱ እንኳን ቆሞ እያናገሩት ቡሩን ቡሩ እያለ ነው። እንግዲህ ተመልከቱ። አባቱን ቆሞ ተረጋግቶ ማዳመጥ የማይችል ልጅ እንዴት አድርጎ ነው ሚስቱን የሚያዳምጠው? አያችሁ አይደለ? ቤተሰብ አባቱን እኮ የሆነሽ ደቂቃ ስክን ብሎ እንደ አባት ሊያዳምጣችሁ አልቻለም። ልክ የሆነ መኪና ጥሎት የሚሄድ ትራንስፖርት መኪና የሚያመልጣው ፕሌን የሚያመልጣው ነው የሚመስለው። እግዚአብሔርን ፕሌን የሚያመልጣው ነው የሚመስለው። መኪና ይዞ ነው አይደለ ከቡታጅራ አዲስ አበባ የሚገባው። ስለዚህ እንዲህ የሚያጣድፈው ቢሰማቸው ይሻላል። ምናልባት እየሰማ ይሄ፣ ልጅ ካልሰማ ሰሚ ጆሮ ካልሰጠለ ሰው ጆሮን ካላዋሰ አብራ መቼም አይቀየርም። ጆሮም ሰተ ብታዳምጥ ጋሽዬ ለብዙዎቻችን እንኳን ላንተ ማለት ነው ለብዙዎች ለብዙዎች ትዳር ላልያዙ በትዳር ላይ ላሉ ጠቃሚ የሆነ ምክር ነው ሲናገሩ የነበረው ጠብ የሚል ነገር የለም ከሳቸው እንዳለ የሚመረጥ ነገር እንኳን የለውም ሁሉም ወደ ጆሮ የሚገባ ወደ ልብ የሚገባ አንጀት አርስ የሆነ ነገር ነው የሚናገሩት እኔን ጋሽዬ በእውነት በጣም ያሳዘሚ ስለ እውነት ቤተሰብ ማለት ነው በዛ ላይ ቢኒን ይወቅሰዋል ቢኒን ለምን እንደምትወቅሰው አሉት ቢቸግራቸው ማለት ነው በቃ እሳቸው ሳይመጡ እሱ አምልጦ ለመሄድ ነበር የፈልገው ያ ቃሏ ጥንካሬያቸውን ያ ቃላ እሳቸው ጀግና አባት ናቸው እንዳንተ ልፍስፍስ አይደሉም አሳፈርካቸው ከኝን የመሰሉ አባት ተወልደ አብረሽ እንዲህ ዓይነት ልጅ መሆን አልነበረብክም ሰምታችኋቸዋል ሲናገሩ የነበረውን ቤተሰብ ያጤናችሁት ነገር አለ እንደኔ ትዳር ጠበቅ አድርጎ ካልተያዘ ያመልጣል ትዳር ይመቻልም ይቆረቆራልም ካሉ በኋላ እንዲህ አይነትም ልጅ ይወለዳል አሉ። ተመልከቱ እንግዲህ ምን ያክል እሱ እንዲህ አይነት ባህሪ በትዳር ውስጥ የሚያሳይ ልጅ ሆኖ በማየታቸው ምን ያህል እንዳዘኑ የሚያሳይ ቃል ነው። ይሄ ከባድ ንግግር ነው። ቤተሰብ ጋሽዬ በጣም በጣም አስተዋይ ናቸው። እኔ ከልቤ ነው ማከብራቸው፣ ወዳቸው። በእውነት እንዲህ አይነት አባቶችን ያብዛልን። ጋሽዬን እድሜያቸውን አታሳጠር። አብርሽ በእውነት ያዘንክላቸው ትመስላለህ። በዚህ በኩል ግን እሳቸውን በጣም እያሳዘንካቸው

ባል በጣም ከባድ ነው። ሰዎች በስነ ስርዓት ተረጋግተው ካላዳመጧችሁ እንዴት ነው እነዛ ሰዎች ችግራቸውንስ የሚያስተካክሉት የሌላውንስ ችግር የሚረዱት? ጊዜ ሰታቸው ሰታታለች ስለት አዎ አለ አንዲት ሰከንድ ቁጮለ ለመነጋገር ጊዜ ሰተ ያየንበት ጊዜ የለም። ዳንፎ ነው ሚዝክ መሮጥ መሮጥ። እኔማ በመሮጥ ምንድን ነው ያደረጉት? ግን ይሄ ልጅ ቤተሰብዬ እ መሮጥ በቃ ሲናደድ ይሮጣል። ችግር ሲፈጠር ይሮጣል። መኪና የያዘ ሰው እንዲ መሆን የለበትም። ሲጀመር ጋሽዬ እንደተናገሩት መኪና ይዘግ እንዲ በዚህ ሩጫ አዲስ አበባ ልትገባ እንዴ? ሰው ልጅ ካልተረጋጋ በዚህ ዘመን ከባድ ነው። አየህ፣ ብስል የሆኑ አስተዋይ የሆኑ አባት ስለሆኑ እሳቸው እያረጋጉ ነገሮችን ቀስ ብሎ ነው መፍታት የፈለጉት። እንዳንተ ውክብክብ አድርገህማ ይው ሩታን አፍሰካት። እችን መሰለሽ ወርቅ ልጅ አፍሰካት። አመት ሳይሞላ ጎርተህ ጎዳርተህ ይው አስወጣት ከቤት ከዚህ በላይ ኪሳራ የለም። እቺን የመሰለች ወርቅ ልጅ እግዚአብሔርን ወርቅ ከወርቅም በላይ እሚያውቃት ነው ስለ ሩታ እንዲ ብሎ የሚናገረው ማለት ነው። ምንም የማይወጣላት እንከን የሌላት ልጅ ነች። ትዳሯ እንዴት መያዝ ታውቃለች፣ ችላለች። ደሞ አሁን እኮ ከአቅሟ በላይ ስለሆነ ነው እንጂ ወጣችሁ ትዳሯ ማስተዳደር አቅቷት አይደለም። አብርሃም ጋር የሚጠገኑ በጣም ትልልቅ ክፍተቶች ስላሉ ነው። እነዛ ክፍተቶች ደግሞ በዝም ብሎ ይሁን ተብሎ የሚታለፉ ስላሉ ነው ማናችንም ቢሆን አሁን እየጮህን ያለ ነው እሱ ጋር ያሉት ጥፋቶች ዝም ብለው ታይተው የሚታለፉ ስላልሆኑ ነው። ስለዚህ ማለት ነው አንተ ብትሰክንና ብታዳምጥ ትጠቀማለህ። አብርሽ ጆሮ ስጥ፣ ጆሮህን አውስ። ጆሮ ጆሮህን አውስ። አንተ ሁሌ አትሩጥ፣ በራስ ሀሳብ አትነዳ። ጆሮ ካላዋስ ክለሚና እስቲል ጋሽዬ ለአንተ በቂክ ናቸው በቂክ ናቸው በጣም እሳቸው የህይወት ልምድ ያላቸው ይሄው ከማዘርዬ ጋር ይሄን ያህል ዘመን ተጋብተው በፍቅር በፍቅር አንድ ላይ እስካሁን አሉ። ይሄ ምንድን ነው ብስል ናቸው አስተዋይ ናቸው። እና ከእንዲህም አይነት አባት እንዲህ አይነትም ልጅ ይወለዳል። አያችሁ ተናግረዋል እሳቸው። እኔ ዛሬ የጋሽዬ ንግግር በእውነት ነው ማለት ነው ቤተሰብ ቪዲዮን ደጋግማችሁ ካዳመጣችሁ እዚህ በጣም አእምሮ የሚነካ ነው ማለት፣ ምን ያክል እንደተቃጠለ ውስጣቸው ምን ያህል እንዳዘኑ፣ ምን ያህል በሱ እንደተከፉበት ነው የሚያሳየው። ደግሞ ስለ ሩታ ብዙ ይባላል ብለካል እስቲ ስለ ሩታ የተባልከውን አንድ መረጃ አምጣለን። መቼስ በዚህ ዘመን መረጃ በማስረጃ ነው ያንተ፣ በመረጃና በማስረጃ ነዋ ሚዲያ ላይ ወጣብክ። ከሩታ ከተባልከው ከሩታ አንዳች የተባልከው ካለ አምጣለን። ሩታ እኮ አንድ ሰሞን ዳኒ ነው እንጂ ያስቸገራት፣ እሱንም ደግሞ እንዴት አርጋ ስትመልሰው እንደነበር አይተካልም። እንዴት አርጋ ስትመልሰው ከሷ ስታርቀው እንደነበር፣ እንደዛ ሞትኩኝ ተሰባበርኩ እያለ ማለት ነው። ተሸንፋ ያልተሸነፈች ታማኝነትን ልታሳይ የሞከረች ጠንካራ ሴት ናት። አንድ ወቅት ላይ ብቻ በአንተ ሁኔታ፣ አንተንም ለማብሸቅ ብላ ከዳኒ ጋር ቁጭ ብለው ወራ ፕሮግራም ላይ ሲያወሩ የሚያሳዩት አክሽን ሁላችንም አናዶን ነበር። ግን በዚህ ልክ ለሩታ ይሄ የሚያስወራ ቪዲዮ አይደለም። እሷ ምንም እንደዚህ የተልከሰከሰ ህይወት አትፈልግም። እውነት ለመናገር ቤተሰብ 100% በጣታችን ያለ ምንም እንትን 200 በመቶ እንፈርማለን ለሩታ እናም መጨረሻ ላይ አሳዘኑኝ። ጋሽዬ በቃ ከዚህ በኋላ አልሄድም እኔ በዚህ ሁኔታ ቡታጅራ አልሄድም ሲሉት፣ እንሄድ አብረን እንፍታ ነው እያሉ ያሉት። ከኤፋይል ቢኒ ቢኒ በጣም የተሻለ ልጅ ነው። ስለእውነት በጣም የተሻለ ልጅ ነው። ነገሮችን እኛ መፍታት አልቻልንም ጋሽዬ ያስፈልገናል። በቃ ቢቸገርም ጋሽዬ ነው የሚሻለው። እኛ የማይሰማችሁንና ነው እኛ በግላችን የምንሄደው። ስለዚህ ጋሽዬ መኖር አለበት ሲል ሲያረጋጋው ነበረ። ከኤፍሬም ይልቅ ቢን የተሻለ ነው። መቶ ፐርሰንት የተረጋጋ ልጅ ነው። አስተዋይ ነው፣ በጣም ማለት ነው። እናም እንግዲህ ጋሽዬ ነገሮችን ሁላ እሺ ይሁን እያሉ ውስጣቸው ብግን እያለ እሺ ብለው ፈቅደው እንግዲህ ወደ አዲስ አበባ ሊሄዱ፣ እሳቸውም ሲመክሩት ሲመክሩት ነው የቆዩት። መቼስ ጆሮ ካለው ይሄ ዛሬ የተናገሩት ከበቂ በላይ ነው። እና ልብስ ቀይሬ ልምጣ ብለው ወደ ቤት ተመልሰዋል። እሳቸው ምናለው ቢኒያምን ሂድና ደግሞ ጫማ መራርገ ልብስ ምናምን እንዲይዝ አድርገው አለው። እኔ እዛ ጋር ፈርቻለሁኝ። ቤተሰብ ለምን ብትሉኝ፣ ቢኒ ማለት ነው ተጠራጥሮ፣ ቢኒ ተጠራጥሮ ምናለው ጥለህን እንዳትሄድ እሺ በእናትክ ሲለው እግዚአብሔርን አልሄድም ብሎታል። እግዚአብሔርን ብሏል። ቤተሰብ እንግዲህ ጉድ የምና ይሆናል። እዚህ ጋር እግዚአብሔርን ቃል ጠርተግ አብርሽ ጋሽዬን እና ቢኒን ጥለሃቸው ሄደክ ከሆነ የመጨረሻ የመጨረሻ የነውር ጥግን የሰራከው ነው ምልክ። እኔ ትንሽ ተጠራጠርኩ፣ ለምመሰላችሁ ቢኒን ሂድና ጋሽዬን ልብስ አግዘው እንዲጨመርመር ጨመርመር እንዲያረግ ብሎት፣ ቢኒም ተጠራጥሮ ጥለህን እንዳትሄድ ብሎ አስምሎት ነው የሄደው። ወደ ጋሽዬ ግን ከዛ በኋላ አብርሽ አንገቱን ደፍቶ ቆይቶ መጨረሻ ላይ በሩን ዘግቶ መኪናውን ሲያስነሳ ነው ያየ፣ ነው ቪዲዮ ያለቀው እዛ ጋ ነው። ሄደ ይሆን ብቻውን? አይ ዶንት ኖ። እዚህ ጋ እኔ በጣም ፈርቻለሁ። ጋሽዬን የባሰ ብስጭት ውስጥ እንዳይጠል ነው የምፈራው። ጥላቸው ከሄድክ የነውር ጥግ ነው። መቼስ እግዚአብሔር ስም ተጠርቶ አይዋሽም፣ አረል ቤተሰብ ለማንኛውም ሩታችንን እግዚአብሔር ያበርታት፣ ጠንካራ ያደርግልን፣ ክፉ አይንካት። በእውነት ማለት ነው። ስቃዩን ፈተናውን የተሸከመችው እሷ ናት። አብርሃምን ደግሞ ፈጣሪ ልቦና ይስጠው። በቃ ልቦና ማለት ይሄ ጭልም ግርድ ብሎ ብሉ አልታያለውን ነገር ብርሃን ሆኖ ፈጣሪ አይምሮን ይክፈትለት። ከዛ ባለፈ መረጋጋትን ይስጠው። ተዳር ውስጥ እንዲህ አይነት ችኩልነት ደግሞ አገር ያወድማል። እንኳን አይደለም በራስ በኩል ያለ ቀርቶ አገር አገር፣ ማህበረሰብንም ነው የሚያጠፋው። መረጋጋት አብርሃም ይጎለዋል። ወይኔ ሩትነት ያንቺ መንገብገብ እኔ አሳዘንሽኝ፣ በእውነት ማለት ነው። በእውነት በእውነት አብርሃም አብርሃም ማገዶ ይፈጃል። ቤተሰብዬ አብረ አብርሃም ማገዶ ይፈጃል። ገና ነው ገና ነው፣ ልጁ ገና ነው። ጋሽ ይብለዋል እኮ ያለ ሆነ ያልሆነ ጊዜ ተጋብታችሁ፣ በል በእንትን እድሜ ተጋብታችሁ በኋላም ቡርን ቡር ትላላችኋል። እውነታቸውን ነው። እንዲያውም ያልበሰለው አብርሽ ነው። እሩትዬ ግን ማለት ነው የልጅ አስተዋይ ነች፣ በስላ እሷ በቃ እሷ አስተዋይ፣ ብሬኗ ክፍት የሆነች ልጅ ነች። እሷ የትዳርን አያያዝ ትዳር ውስጥ እንዴት ሆና መኖር እንዳለባት በደንብ የምታቅናት፣ ግን ከአብርሽ በኩል ጎድሎ አለ። ምን ይደረግ? ምን ይደረግ? ይህ እኮ ነው ችግር ያመጣው። ቤተሰብዬ ለማንኛውም ቀጣዩ የምናየው ይሆናል። በእውነት በጣም ያሳዝናል። በጣም ነው የሚያሳዝን ያለው ነገር ለአብርሃም። እንጃ ይሄ ቻንስ ምን አይነት እድል ይዞለት እንደሚመጣ ባላቀም፣ እስኪ ቀጣይ የምናየው ይሆናል። ቸርቆዩልኝ ቤተሰብዬ ሰላማችሁ እየሰላማችሁ ብዙት ይበላል ላይክ ሼር ማድረግ አትርሱ ቪዲዮቼን ቸርቆዩልኝ ይወዳችኋለሁ ባይ ባይ